ሱረቱል ጋሽያ አልጋሽያ ማለት ሸፋኝቱ ማለት ነው። ከቅያማ ስሞች መካከል አንዷ ነች። ይቺ ሱራ መክይ ነች። ቅያማ ዋቅያ ተብላለች ጋሽያ፣ ሐካ ሳካ፣ ጧማ። እዚህ ደግሞ ጋሽያ ይላታል ሰዎችን በመከራዋ የምትሸፍን ስለሆነች ነው።

ከውርደት የተነሳ ዝቅ ያሉ የፈሩ የተዋረዱ ይሆናሉ። እነኚህ የካህዲያን ፊቶች ናቸው። ዛሬ በምድር ዓለም በማናለብኝነት የሚፈነጩ የሆኑ ሁሉ ያኔ የተዋረዱ ይሆናሉ። ዓሚለቱን ናሲበቱን፣ ዓሚለቱን እዚህ ዱንያ ላይ በማያዋጣ ስራ

በእግራቸው ላይ የሚጠለቅ የብረት ሰንሰለት አለ። በአንገታቸው ላይ የሚጠለቅ የብረት ሰንሰለት እንደገና ደግሞ በአንገታዎቻቸው ላይ የሚጠለቅ እንዛዝላ የብረት ቀንበር አለ። ያንን ጎትቱ በማለት እንደገና ደግሞ ሰዑዳ የተሰኘውን ሰዑዳ የተሰኘውን የእሳት ኮረብታ ወይንም ተራራ ውጡ በማለት ይገደዳሉ። ስለዚህ አላህ ምናለ አሚለቱን ናሲባ እዚህ ዱንያ ላይ ስራን ይሰራሉ ይደክማሉ። ዱንያ ላይ ስራን ይሰራሉ ይደክማሉ፣ ግን አጅር የለውም ዱንያ ላይ ስራን ይሰራሉ፣ አጅር የለውም። ሙዕሚን የሆነ እንደሆነ ፊኩሊ ነሰብን ወወሰብን በእያንዳንዱ ድካም በሚሰማው ህመም ልክም ወንጀሉ ይሰረዛል፣ ደረጃው ከፍ ይላል። መኚ አሚለቱን ናስባ ይላል። እዚህ ዱንያ ላይ ስራን ይሰራሉ፣ ይደክማሉ፣ ይተጋሉ አጅር የላቸውም፣ ስላላመኑ ወንጀላቸው አይራገፍም። አኺራ ላይ ደግሞ አሚለቱን ስራን ይሰራሉ። በእግርና በእጃቸው በአንገታቸው የሚጠለቅ የብረት ሰንሰለትን እንዛዝላ የብረት ቀንበሮችን በማድረግና ያን የሳት ኮረብታ ውጡ በማለት ስራን ይሰራሉ፣ ይገደዳሉ። ናሲባ የሚደክሙ ይሆናሉ። ከዚያንም ተስላ ናረን ሃሚያተን ተስላ ይገባሉ። ተስላ ናረን ሃሚያ ናረን ሓሚያ ተኳሳ የሆነችን እሳት ይገባሉ። ቱስቃ ይጠጣሉ። ምን አይኒን አንያ እጅግ የፈላ የሆነን ምንጭ ቱስቃ ይጠጣሉ። ምን አይኒን እንዲካለ ምንጭ አንየትን ማለት እጅግ የፈላ ማለት ነው። በለቀት

ከመሆኑ የተነሳ ነው። እጅግ የከፋ የአላህን ባሮች እጅግ ያሰቃዩ ምድር ላይ ሆነው የፈላ ውሃን የደፉባቸው በፈላ ውሃ የቀቀሉ፣ በፈላ ዘይት የቀቀሉ እ በመጋዝ መሀል ናት አድርገው እርጂ፣ አንዲኒክ ከእምነት ተመለስ ካድ በማለት ሁለት ቦታ ገዝግዘው፣ ሐታ ወቀ አሽቃሁ እንደገና በብረት ማበጠሪያ ሰውየውን ሰቅለው እ ዱነ አዝሚህ ከዛን ከአጥንቱ ስጋውን እየፈቀፈቁ ያወርዱታል። በአላህ ስላመነ ብቻ እነኝም አላህ እዛ ቦታ ላይ ይዛቸዋል። እንዲ ለዚህ በጣም ይከብዳል ሲታይ። ያ አላህ ግን አላ ምን ይላል ጀዛአዊፋካ አንጀቱ ርርቅጥል ያለ ሰው እነኚህን አያቶች ሲቀራ ይሽራል። ያላ እንዲባትለይ በምን በመንጽናና ነበር ይላል። አ ባገራማን ነው ሰው ማይገባው ማለት ነው። ቦታው ላይ ሲጣድ ይገባዋል ያኔ። እና እኮ የሰው ልጅ እንዲህ ይሰራል። ስብሓነላህ ለይሰ ለሁም ጣዓሙን ኢላ ሚን ደሪዕን። ይሄ ደሪዕ የተባለው ሾሃማ ሸታታ የሆነ የዛፍሬ ላዩስሚኑ አያሰባም፣ አያወፍርም። ወላ ዩግኒ ምን ጁ ከራሃብም አያተርፋ፣ አይገላግል። ውጁሁን ከፊልፊቶች ደግሞ የውመይዚን በዛን እለት ናዒማ ናዒመቱን ተደሳቾች ይሆናሉ። በአላህ ጸጋ የሚፈነጥዙ ይሆናሉ። ሊሰዕይሃ በምድር ዓለም ለሰሩ ስራቸው ራዲየቱን ወዳጆች ይሆናሉ። እንኳን ሰገድኩ እንኳን አመንኩ

የሚፈሱ ምንጮች አሉ። ፊሃ በውስጧም በጀነት ውስጥ ሱሩሩን መርፉ ከፍ ከፍ የተደረጉ አልጋዎች አሉ። ጀሙ ሰሪረትን ሱሩሩን መር አክዋቡን ኩባያዎች አሉ። ደግሞ መው የተቀመጡ ኩባያዎች አሉ እዛ ቦታ ላይ ቁጥራቸው ያላነሰ። ወነማሪቁ መስፉፋ ወዘራብዩ መብሱታ ወነማሪቁ መስፉፋ የተደረደሩ ደግሞ መከዳዎች ወይ ደግሞ ትራሶች አሉ፣ መደገፊያ ነማሪቅ መስፉፋ ወዘራብዩ መብሱሳ ወዘራብዩ ምንጣፎች አሉ መብሱሳ የተዘረጉ የሆኑ ምንጣፎችም በውስጧ አሉ ይላል። ለዚህ አላህ ጀለ ወተዓላ ለእያንዳንዱ ተስተናጋጅ እዛ ይሄን ሁሉ አድርጓል። ታዲያ ይህን በሰሙ ጊዜ መካ ሙሽሪኮች ምን አሉ? ውይ ለስንቱ አልጋ፣ ለስንቱስ ኩባያ፣ ለስንቱስ ደሞ ትራስ ደርድሩ ሊችለው ነው ባሉ ጊዜ አላህ ጀለ ወተዓላ ድሮም ወማ ቀደሩላህ ሐቀ ቀድሪህ ብሏል። አ አላህን ሊተለቅ ሊከበር ያህል አላከበሩትም፣ አላተለቁትም። አላ ምን አለ አላህ አፈላ የንዙሩን አይመለከቱም? ምን ኢለል ኢብል ወደ ግመል አይመለከቱም? ከይፈ ሁሊቀት እንዴት እንደተፈጠረች። አንድ የበጠጣችው ውሃ ወር ያህል ትቆያለች። የበረሃ መርከብ ነው የምትባለው። አፈጣጠሯ አጂብ ነው። ውሃ ቢቸግራቸው ግመል ሆድ ውስጥ በርሜ ሊኖር እንዲህ ብለው አርደው እስኪያዩ የደረሱም አሉ ይባላል፣ እና ሚገርም አድርጎ አላህ ፈጥሯቸዋል። ወይለ አልሰማይ ወደ ሰማይስ አይመለከቱምን? ከይፈ ሩፊያት እንዴት ከፍ እንደተደረገች ወይለ አልጅባሌ ወደ ተራሮችስ፣ ከይፈ ኑስበት እንዴት እንደተተከሉ ተራሮቹ አይመለከቱምና ያላህን ቁድራ አይረዱምን? ወይለ አርዲ ወደ ምድርስ አይመለከቱም? ከይፈ ሱጢሐት እንዴት እንደተዘረጋች ከይፈ ቡስጠት። ፈዘክር እናም መልእክተኛችን፣ ወይ አንተ ምከር ገስስ። ኢነማ እንተ ሙዘክሩን እነሆ አንተ ገሳጭ መካሪነህ ለስተ አለይህም ቢሙሰይጥሪን አንተ በነርሱ ላይ አስገዳጅ አይደለህም፣ አታስገድድም። ልትቀጣ ልታስገድድ አትችልም። ኢላ መን ተወላ ወከፈራ ኢላ መን ተወላ ይሄ ሙርተድ ነው። ሀዛ ሙርተዱን ኢላ መን ተወላ ከእምነት መንገድ ያፈገፈገ ወከፈረ የካደ ሲቀር አለ። ከእምነት መንገድ ያፈገፈገ የሙስሊሞችን ምስጢር ካወቀ በኋላ ጀማአውን ሲነጠል የአገር ክህደት ይባላል። ያን ጊዜ ቢትሬያል፣ ያን ጊዜ እንቀደሩ ዓለይሂ ከያዙት ዩስተታብ፣ ተመለስ ተብሎ ይጠየቃል። በእንቢታ ከዘለቀ ዩቅተል፣ ያኔ በአገር ክህደት ሞት ይፈረድበታል። ይሄ ነው ኢላ መን ተወላ ወከፈር አልይ በዚህ አያ ሰርተዋል። ፈዩአዚቡሁ ላህ ይሄን ሰው ከእምነት መንገድ ያፈገፈገውና የካደውን አላህ ይቀጣዋል። አል አዛበል አክበር ታላቅ የሆነን ቅጣት አላህ ይቀጣዋል። ኢነ ኢለይና ኢያበሁም እነሆ የነኚህ ሰዎች መመለሻቸው ወደኛ ነው። በፍርዱ እለት ይመጣሉ ወደኛ ይሰበሰባሉ። ሱመ ኢነ ዓለይና ሂሳበሁም ከዚያንም የነሱ ግምገማ በእኛ ላይ ነው። እንገመግማቸዋለን፣ እንከፍላቸዋለን ይላል።